መጠበቂያ ያለኝ ምንድነው? መጠበቂያ ይሄ ከጀመሩ የማገናኛቸው ልጆች ልጆች ናቸው፣ አውቃቸዋለሁ። ልጁ ልጄ ነው፣ ንስሐ ሲገባ ሲቆርብ ህይወቱን አውቀዋለሁ። መጀመሪያ ኦኬ። ሴቷንም እማቃት መሆን አለባት፣ ህይወቷን እማቃት፣ ንስሐ የምትገባ ኔጋ መታ ቅዱስ ቁርባን የምትቀበል በመውጣታቸው በመግባታቸው፣ አብርዬ ሲያስቀድሱ ሲጸልዩ የማውቃቸው ልጆችን ነው የማገናኘው። ኦኬ ልክ አባት ለልጁ አብሮ ያደገው ልጁን ያሳደገውን ልጁ ሚስት እንደሚያጨለት እኔም መንፈሳዊ አባት እንደመሆኔ እንዲህ ያሉት ነገር አድርጌ አውቃለሁ ያጋባቸውን ልጆች አሉ እዚህም አገር ጭ ይደረጋል ምንም ችግር የለውም እኔ ስለዚህ አንደኛ ክህነት አለኝ ከካህን ፊት ቀርቦ የንሳ ልጆቼ ስላስተዋወቅኳቸው አልጋ ላይ ራስ አያድሩ አንደኛ ለምን አንደኛ የማቃቸውን ልጆች ነው የማገናኘው ሲጀመር ሁለተኛ የነሳ አባታቸው እኔ ያፍሩኛል፣ ያከብሩኛል፣ ክህነቱን ያከብራሉ፣ ቤተክርስቲያን ያከብራሉ። ነገ በቅዱስ ቁርባን ወይ በተክሊል እንዲጋቡ ትምህርት ሰጥቻቸዋለሁ። መጀመሪያ ሲጀመር ግን ከማገናኘት በፊት እኒህን ሁሉ ምክር አልፈው ነው ካደረጉትም ከወደቁም የሚወድቁት። አንቺ ግን ይኸውልሽ፣ አሁን አንቺ ቀጥታ ስለማይገናኝ ሰው አረብ ሀገር የሚኖር ሴቶች፣ ሌላ ሀገር የሚኖር ምን አበሻ የሌለበት ቢኖሩ እንደው ነጭ ከሚያገቡ ወይ ጥቁር ሊያገቡ ይችላሉ። እነዚህ ልጆች እኔ ባገናኛቸው በዚህ አጋጣሚ ከሀገራቸው ልጅ ጋር ትዳር ይዛሉ የሚል በጣም በቅንነት አስበችው ሊሆን ይችላል። አደጋው ግን በጣም ከባድ ነው። አንደኛ እንደዚህ ያሉ ሰዎች የሚዲያ ፍቅር አይጣል ነው። ብዙ ሰው እዚህ ቲክቶክ ላይ በሜሴንጀር እየተጠጣጠዘ ብዙ ችግር እየሰማ ነው አሁን እንደምታውቂው፣ እና ይሄ ወደ ዝሙት ይወስዳል። ይህ ጋብቻን ከቤ እንደውም እኮ ምን አንቺ ምን ያ አደባባይ አይደለም እንዴ ማቀሽ ማለቀሽ? ልክ በጭፈራ ቤት እንደሚገናኙ ሰዎች አደጋ ነው። እንደዚህ ያለ ነገር በጣም በጣም በጣም ከባድ። ስለዚህ በቤተ ክርስቲያን ውስጥ ጋብቻ ትልቅ ትልቅ። በነገራችን ላይ ይመስልሻል? በዘመነ ቴክኖሎጂ ቲክቶክ ባለበት፣ ፌስቡክ ባለበት ዘመን ሚስት ማግኘት ሪሊ ከባድ ይመስልሻል? አይደለም። አብዛኛው ጥናትን እኔም እንዳደረግኩት ልንገርሽ፣ ብዙ ሰው ስለ ማግባት ያስባል እንጂ ለማግባት ቁርጠኝነት የሚባለው ነገር ግን የለም። ሪስፖንሲቢሊቲ መውሰድ የሚፈልግ ትዳር ቀጥ አድርጎ መምራት የሚፈልግ ወልዶ ማሳድግ የሚፈልግ ትውልድ እየጠፋ ነው፣ ኃላፊነት። በዚህ ዘመን ጋብቻ ጥንቃቄ የሚፈልግ ነገር ነው። ቤተ ክርስቲያን እየተፈተነችበት ያለ ነገር ነው። እንኳን አ በአንቺ አቅም አይደለም ተቋሟ ቤተክርስቲያን ይህንን ለማድረግ ጥናቶች የሚያሳዩት ከሚጋቡት ይልቅ የሚፋቱት ናቸው። አንቺ ልጆች እንዳሉ ሰምተሻል፣ ሰምቻለሁ። ምን አይነት ከባድ እንደሆነ ጋብቻ እንዴት አታውቂም አንቺ፣ እንዴት ፈታኝ እንደሆነ ካህናቱ ሳይቀር እኮ ነው የምንፈተነው ጋብቻ በዚህ ዘመን። ገዳም በጣም ትልቅ ጾር ነው ገዳም የመግባት ያክል ነው ፈተናው። ያነሳሽ ቶፒክ ሰውን ወደ ስህተት የሚወስድ ኦርቶዶክሳዊያንን ስለማይሆን ህይወት ነው ከትራዲሽናችንም የወጣ ከእምነታችንም የለም በቀኖና ቤተክርስቲያንም እንደዚህ ያለ ነገር የለም በሕገ ቤተክርስቲያን የለም እውነት ለመናገር ስለዚህ ቤተሰብ ያጫል ኦኬ አንቺ ጓደኛሽ ደምሳሌ ጓደኛሽ አንድ ነገር ግን ሳይቀመስ መራራ ነው ጣም ነው ለምን ለማለት አልችልም አንድ ነገር ሲቀመስ ነው የሆነ ነገር ተሰራ ሲቀመስ ነው ይጥማል መራራ ነው የሚባለው የሚባለውና እኔ በዛ ነው የማምነው መምህር በጣም ይቅር ይበሉኝ ራሆነ መላከ ገነት አባታችን መላከ ገነት ጥሩ ነው። የፈለግነው ጋር መተናል። ኤልሳቤትም በጥሩ ሁኔታ ጉዳዩን በማድመጥም ለጉዳዩ ምላሽ በመስጠትም በኩል ያለውን ነገር አመቻችቶ ለመሄድ እያደረገች ያለችውን መንገድ ወድጀዋለሁ። አባታችን እግዚአብሔር ያክብርልኝ። እኔ ስነሳ ኤልሳቤትን ይሄ የተቀመጠው የጥሪ ሜሴጅ ከበስተጀርባው የአጋዕዝተ ዓለም ስላሴ ስዕል አለ። የተለጠፈው እንኳን ስዕሉ ግንባር ላይ ነው የተለጠፈው። ሰው ሁሉ ነገር የቤተ ክርስቲያን ነገር እያንዳንዷ ነገር ትንሽ ናት ብለን ከምንለውን ነገር ስንነሳ ስርዓተ አምልኳችንን የሚያፋልስ ነገር ጭምር መጠንቀቅ አለበት እንዴት የስላሴ ገጸ ምስል ነው ወይም የስላሴን አካልነት ያስተምራል ሶስትነታቸውን ያስተምራል ስርዓተ አምልኮ ይፈጸምበታል ብለን ወድቀን ሰግደን በምንነሳበት ስዕል ፊት ላይ ታፔላ እንዴት ይለጠፋል መምህር ኧረ መምህር፣ አሁን ይሄን እንኳን አስጨርሽኝ። መጀመሪያ ሐሳቤን አስጨርሽኝ። ቆይ አትሳቂ። በአስተርጓሜም አይደለም የምናገረው አባቶች ላይም አይሳቅም። አይደለም ታገሺ። እኔ ሰው የነገረኝን አይደለም የምናገረው ዓይኔ የሚያየውን ፊት ለፊቴ ላይ ያለውን ነገር ነው። ለእኔ የታየኝ ለሌላ ሰው አልታየው እንደሆነ ላይታየው ይችላል። ለእኔ የታየኝን የታየኝን በመናገሬ አትሰቂ። ሁለተኛ እንደዚህ እንደሱ ነው የሚደረገው። ሲጀመር አይደረግም። በጣም ጥሩ። አንቺ ራስሽ ከፕሮፋይሉ ፊት ልትቀመጪ አይገባም። አንቺ ራስሽንም አንሺ አደለም። ታፔላውን እየነገርኩሽ እኮ ነው። ይሄ ሲሬ ይሄ ምነግርሽ ነገር በጣም ከይቅርታ ጋር ሰዓቴ በጣም ኢምፖርት ኢምፖርታንት ለሆነ ነገር ነው የምጠቀምበት። የሰሉት ሰአታችን እኔ ደግሞ እኔ ደግሞ የምናገረው እኔ ደግሞ የምናገረው ሥርዓተ አምልኮ የምንፈጽምበት ስዕል ስለሆነ ባዕድ ነገር ሊቀመጥበት አይገባም። የሰው ልጅም ከፊት ለፊቱ ሊቀመጥ አይገባም። አስመንፈሳዊ ጋብቻ አሁን ቅዱስ ሲኑ ቆይተው አንድ ምናስ የምንለው አባታችን አሁን ቅዱስ ቆይተውቤቆይ ይህን ጨረስኩኝ። ካህል ይኸውልሽ፣ ክህነት ማለት በነገራችን ላይ ክህነት ማለት የሆነ ግለሰብ አርግሽ እንዳታየው። ክህነት እኛ አዳምጫቸው ክህነቱ አለው፣ እንደ ሰውነቱ ደግሞ እንደ ሰውነቱ ደግሞ የሰውነት ድርሻ አለው። አንድ ካህን ካህን ሆኖ ሲገኝ ነው እንጂ ደግሞ እኛማ ክብረ ርት መጣን መጣ ነ እኳ አንቺን ለማስተማር ከፍቷትም ከሆነ ተቀይማም ከሆነ እኔ ሪኩዌስት ጠይቄ ነው የገባት ይ ይ ኦኬ፣ እንደዚህ አድርገው ስትይ ስለነበረ እንዴት ሚዲያ ከፍተው መምህር ተመስገን ቤት ስትይ ስለነበረ ኦኬ፣ በእኔ ምክንያት ተሰናክላ ከሆነ ኦኬ በእርግጥም ደግሞ ማግኘት አለብኝ። አንቺ እንደው በእውነት መናገር የማናገር ግዴታም አለብኝ። እምተቸውን ሰው ከቻልኩኝ ማግኘት አለብኝ። ኦኬ እስካሁን ድረስ ስለም አላቅሽ ነው አላቅሽም። እኔ ገብቼም አላቅም እዚህ ቤት ያየሁት በዚያ በቢኒያምም ሌሎችም ባቀረቡት ነገር ነው ያየሁት። ኦኬ ባቀረቡት ነገር አይቻለሁኝ። ስለዚህ አሁን ግን ሚዲያ ላይ ናት ሲባል ጓደኛዬን ቀሲስን አይቼ ነው የመጣሁት። ኦኬ ስለዚህ የመጣሁት እዚህ ጋር አሁን አባትሽ መላከ ሰላም የሚናገሩት አንቺ የቤተክርስቲያን ልጅ ከሆንሽ ብያ ነው መጀመሪያ የቤተክርስቲያን ልጅ ከሆንሽ የመጀመሪያ ስራችን እኛ አንችን አንቺን ማዳን ነው። ኦኬ ከጴንጤ ጋር እዚያ የምንለፋለፈው እዚህ እንትን አቅበተ እምነት ላይ የምንሰራው ጴንጤን ኦርቶዶክስ ለማድረግ ነው እንጂ ስራ ፈታ እኔ ስራለኝ። ኦኬ የቤተክርስቲያን አገልጋይ ነኝ። መሬት ላይ የማገለግላቸው ልጆች አሉኝ። ምንም አገልግሎት አጥቻለም። ቲክቶክ ላይ የሚመጣው የማገልግል ፍላጎት እና ጥማት ስላለኝ ነው። አንዷ ደግሞ አንቺ ስለሆንሽ፣ ቆንጆ ልጅ ነሽ። እውነት መናገር ወጣት ልጅ ነሽ። መለወጥ የምትችል ልጅ ነሽ። መመከር የምትችል ልጅ ነሽ። ገና ወጣት ነሽ። እንደ ያሉትን ነገሮች ስታደርጊ ታይ ከተባልሽ መተው ነው በቃ። እዛ ሴት ኢቭን እንኳን ካልቸራችን እንኳን አይደግፈውም ይሄን እውነት ይሄን ነው የምነግርሽ። ጴንጤና ሙስሊም እንኳን ይሄንን አድርጎት አያውቅም። እውነት መናገር ስለዚህ ምስጢር ነው፣ ደግሞ ሽፍት ትዳር። ይኸውልሽ ኤልሳቤጥ ሽፍን ይፈልጋል ትዳር። ፕራይቬሲ ይፈልጋል ትዳር። እንትን አለው ኢቨን እሱ አገናኝችን እንኳ አይሉሽም። አሁን ከተገናኙ በኋላ ራሱ ውስጣቸው የሚሰማቸው ስሜት ይኖራል። ፕራይቬሲ ይፈልጋል ትዳር። ይገርምሻል። እና በአደባባይ ተገናኞች በቃ በአደባባይ ፈተሻለሁ ቢልብሽ ከባድ ነው የኔ ልጅ። ከዚህ አንጻር እንድትረጂው እፈልጋለሁ እና ኖሞር ኖሞር ከዛሬ ጀምሮ ሌላ ቶፒክ ይዘሽ ለመናገር ስልኬን ይውሰዱና እውነት ለመናገር በስልክ አውራውታለው። አሁን ላይ የጸሎት ሰዓታች በእውነት አንድ ሰዓት እሺ፣ እንዳታደርጊው ሌላ ሬስ አንድ ሰዓት እሺ፣ በሌላ ሬስ እየከፈለ ሌላ ሬሶች አዳምጭኛ መብትሽ ነው፣ ግን አታድርጊ። አባታችን መላከገነት አመሰግናለሁ፣ ኤልሳንም አመሰግናለሁ። ምክንያቱም ሰው እኛ የመጣነው የሰው ዓላማ፣ የሰው ፍላጎት፣ የሰው ስሜት ለመጉዳት አይደለም። ሰው ስሜት አለው፣ ሰው ፍላጎት አለው። ፍላጎትና ሃይማኖት ይለያያል፣ ስሜትና ሃይማኖት ይለያያል። ርቀትም አላቸው። አሁን እየተነጋገርን ያለ ነው። በሃይማኖት መስኮት ላይ ሆነን እየተነጋገርን ከሆነ በሃይማኖቱ እውቀት ልታስረጅን ግድ ይልሻል። በሃይማኖቱ እውቀት ልናስረዳሽ ግድ ይለናል። መጣን፣ ቤትሽ ጠየቅን። ካህኑ ካህን ሆኖ ካልተገኘ ብለሽ ስቲ፣ እኔ ቄስ እገሌ ይባላለሁ፣ አድራሻዬ እዚህ ነው፣ ስራዬ እዚህ ነው ብዬ ነግሬሽ ነው የገባሁት እስከ ቀበሌ ድረስ ነግረሽ እስከገባው ድረስ የእኔን ክህነት ኃላፊነት ልወስድበት የምችለው እኔ ስለሆንኩኝ። ነገር ግን አንድ እንድትረጅን የምንፈልገው ነገር ልጃችን ናት ብለን እናምናለን፣ እህታችን ናት ብለን እናምናለን። ልጅ ከሆንሽ አባት የመስማት ግዴታ አለ። አባትን መስማት ሃይማኖቱን መስማት ስለሆነ አባቶች የሃይማኖቱ አፍ ናቸው። ዓይን ናቸው፣ ጆሮ ናቸው፣ ልብ ናቸው፣ ስሜት ናቸው። ይህንን ልትክጂ አትችይም። አንቺም ደግሞ የአባቶች አጋርነሽ አካል ነሽ፣ ሴል ነሽ። ድርሻ የለሽም፣ ቦታ የለሽም እያልኩኝ አይደለም። ግን ሰው የድርሻውን ሲሰራ ነው ጥሩ። ምዕመን የምዕመን ድርሻ አለው፣ ካህን የካህን ድርሻ አለው። እንዲህ ያለው መንፈሳዊ ስራ እሰራለሁ ብለሽ ካልሽ ከየትኛውም አካል እሰራለሁ የምትዩ መንፈሳዊ ስራ የሚሰራ ሰው ሲታዘዝ ነው የሚሰራው፣ ሲላክ ነው የሚሰራው፣ አስፈቅዶ ነው የሚሰራው። አባት አለዋ፣ አካል አለዋ፣ ሴል አለው፣ ስሜት አለው፣ መነሻ አለው፣ መሰረት አለው። ይሄ ጉዳይ ቤተ ክርስቲያንን የሚጠቅም ከሆነ ምዕመናንን የሚጠቅም ከሆነ ቤተክርስቲያንን አድሬስ አድርጎ አባቶችን ማዕከል አድርጎ ቤተክርስቲያንን ማዕከል አድርጎ የሚሰራ ከሆነ ማይተባበር፣ ማይደግፍ የለም። አንድ ግለሰብ በቤቱ ቁጭ ብሎ የሃይማኖት ስራ እሰራለሁ ካለ ከሃይማኖት ማዕከልነት ወጥተን በየሰፈራችን በምናስቀምጠው ታፔላ ሌሎች ላይ የምንጠላው የምናነበው በእኛ ቤት ሲሆን አንፈልግም። ስለዚህ እኔ እህት። አይ፣ ያረዘሙታ ፍሬ ፍሬው ይሻለናል። አባታችን ለምን እስካሁን ብዙ አይነት ጋብቻ እንግዲህ በየቦታው አለ። ለምን ያ ሲሆን ግና አልተቃወማችሁም? ማንገባበትን አንገባማ፣ ማንሄድበትን አንሄድም። መጀመሪያ መንፈሳዊ የሚል አይተን ነው የመጣ ነው። ለምሳሌ ምንድን ነው ንገሪኝ ምንድን ነው ሌላ አንቺ የምታውቂው ጋብቻ፣ እኛ ሄደን ያላወገዝንበት ያላስተማርንበት? ለምሳሌ በጣም ጥሩ ሀሳብ ነው። በቤተ ክርስቲያን ልጆች ናቸው። እንዴት አላሳሰባችሁም? የነሱ ጉዳይ አንድ የመላከ ሰላም ቆይ፣ ልጠይቃት። አይደለም እዛ አዛባውያን ቤት እንኳን ሄዶ ክርስቲያኑ እየተገባ ነው፣ ይሄ ለምን አላሳሰባችሁም? የት ነው እኮ ነው የምልሽ፣ የት ነው የት የኤብሪዌር እንዴ? የት ነውማ? ሊሉኝ አይችሉም። እኔ ምን እንግዲህ ወይ ምናልባት ለወደፊቱ ቀርጅ ምን እንግዲህ ልልክላችሁ እችላለሁ። ለጊዜው ግን እንዲሁ ይቻል ደለላ ነው። ደለላ ከሆነ እኛ ደላላ። አሁን መንፈሳዊ ይ አሁን አንቺ ጋር የመጣ ነው ባይዘወን ልንገርሽ መንፈሳዊ ጋብቻ የምትል ኦርቶዶክሳዊት ስላየን እንጂ አለማውያን ሰዎች ከሆኑ አይመለከትንም። አለማውያን ሰዎች ከሆኑማ የራሳቸው እምነት ነው ያላቸው የራሳቸው ህይወት ነው ያላቸው። ይሄ ግን ቤተክርስቲያንን የሚጎዳ ስለሆነ ነው ኤልሳቤጥ። ቤተክርስቲያን ማለት ህንፃው አይደለም። ቤተክርስቲያን ማለት እኛ ነን። ኦኬ እኛ የቤተክርስቲያን ሰው ቋሙ ይጠይቀኝ በቃ ቆይ እኛ ተቋም የምናገለግል ሰዎች ነ የተቋሙ አካል ነን። የወሳቸውም እኮ ሻሸመኔ እዚህ ሀገር እስከት ውስጥ የሚሰሩ እኔም በዚህ ባለሁበት አንድ ቤተክርስቲያን አስተዳዳሪ ነኝ። ኦኬ አቃሉ ደግሞ የእናንተ የበላይ ስላለ ስላለ አንድ ሰው እኮ ከአንዱ የበላይ አላደል ሁሉም ደግሞ በየቦታው አላደል ድርሻ ሲኖር ወስ ጠርቶ እንዲያነጋግርሽ ነው የፈለግሽው። በጣም ደፋር ነሽ። አይደረግም እንደዚህ። ትክክል አይደለሽም፣ አይባልም ኤልሳቤጥ። ምንድን ነው እንዳለም? አባቶቻችንን አክብሪ እንጂ ምን ሆነሽ ነው? ትክክል አይደለም ኤልሳቤጥ። አይደረግም። እኔ እውነት በመናገር እናንተም ክፉ ቃላ ይወጣችሁ። የምታረጉትን የምታደረጉትን ሂዱበት። የሚሄድበትን ሄዳለው እንዳታደርጊ ኤልሳቤጥ ፕሊስ እንዳታደርጊ። እኔ እኔ ማቆምአለሁ እየሰማሽ ነው ኤልሳቤጥ፣ እንዳታደርጊ፣ እንዳታደርጊ፣ እንዳታደርጊ። እሺ አባታችን ትክክል አለሽ። ቴንኪው ሰላሙኝልኝ እግዜር ይስጥልኝ። አመሰግናለሁ። መላከ ሰላም ሁላችሁንም ስላዳመጣችሁ በጽሞና በትዕግስት ሁላችሁንም ከልብ እናመሰግናለን። እስቲ አባታችን አንድ ደቂቃ ከፈቀደች አንድ ደቂቃ ከፈቀደች አጥርተን እንውረድ። አጥርተን የምንወርደው ምንድን ነው? አንድ ሰው ቅድም ስገባ ተናግሬያለሁ። ቆይ ቅድም ስገባ ተናግሬያለሁ። የገባሁት አስፈቅጄ ነው። ምንድን ነው ያልኩት? የየዋህነትና የመልካምነት ስራ ከሆነ እሰይ፣ በየዋህነት በመልካምነቱ መልካም ገጽታ ኖሮት እንዲቀጥል። በእውቀት የተደረገ ከሆነ ደግሞ በእውቀት ሀሳብ በማስረጃና በማስረጃ ተነጋግረን አቅጣጫ ጋር መውጣት እንችላለን። ይሄ ሁለት ነገር ደግሞ ካላስማማን አንጣላበትም። አንድ ይህን አስብሪልን። ሁለተኛ ሁለተኛ እኛ እርምጃ ለመውሰድ እርምጃ ለመውሰድ መዋቅራዊ እዝ ወስደን ኃላፊነት ወስደን ከሌላ ከሌላ ቦታ ተልዕኮ ተሰጥቶን አይደለም የመጣ ነው። ይሄንንም እንድትረጅን እንፈልጋለን። ህሊናችንን ያናገረንን ተናግረን በጣም ይመስላል የሆነ ደባ ያለበት ደባ